ለህፃናት ለቅሶ እንዴት ይነገራል? ማሙሽዬ እናትህ ሞታለች፣ ሚጣ አባትሽ ሞቷል። መርዶ መንገር ለዋቂም ሰው እንኳን እጅግ ከባድ ነው። ለሕፃናት መንገር ደግሞ እንዴት ይከብድ ይሆን? የሕይወትን ትርጉም ገና ላልተረዱ ሕፃናት ስለ ሞት መንገር ምንኛ ያስቸግር ይሆን? በባህላችን የሞተ ሰው በጣም የሚቀርቡት ሰው ቢሆን እንኳን በለቅሶ ወቅት እንዲገኙ የማይፈቀድላቸው ሕፃናት ናቸው። በግሌ በሕፃናት ላይ ባለማወቅ ከሚፈጸሙ ግፎች አንዱ ነው ባይ ነኝ። ልክ ሟቹ ሲሞት ጀምሮ ልጆች ከዚያ አካባቢ እንዲርቁ ይጣደፋሉ። ወደ ጎረቤት እንዲሄዱ፣ ወይ ዘመድ ጋር እንዲቆዩ፣ ወይ አንድ ክፍል ውስጥ መጫወቻና ጣፋጭ ምግብ ተሰጥቷቸው እንዲቆዩ ይደረጋል። ይህን ጊዜ ትንሿ ጭንቅላታቸው በጥያቄ ልትፈነዳ ትደርሳለች። በሚያዩት የሐዘን ፊት፣ በሚያዩት ትርምስ ግራ ተጋብተው ምን እየተከናወነ እንደሆነ ለማወቅ ባለመቻላቸው ይሰቃያሉ። ይህ ሥቃይ ለቅሶም ካለፈ በኋላ ይቀጥላል። ወደ ትምህርት ቤት ሲሄዱ የሚያገኟቸው ሰዎች ከንፈር ሲመጡ አቅፏቸው እንደ ማልቀስ ሲሉ፣ ያልተለመደ እንክብካቤ ሲያሳዩቸው፣ አይዞሽ አይዞሽ ሲያበዙባቸው፣ ነገር ዓለሙ ምስቅልቅል ይልባቸዋል። ስለ ጉዳዩ ሲጠይቁ የሚሰጣቸው መልስ ያወዛግባቸዋል። እማዬ የት ሄደች? ይላል ማሞሾ። ጭንቀት የሚሰጠው መልስ የተለያየ ነው። አንዳንዱ ሕፃን ስለሆነ እናቱ እንዳያስታውስና ጭራሽ እንዳያነሳ ለማድረግ የማይፈነቅለው ድንጋይ የለም። ለወትረው ወደ መጫወቻ ቦታ ራሱን ለምኖ የሚወስደውን ሕፃን በየቀኑ በመውሰድ ለማረሳሳት መሞከር፣ ጥያቄውን ለመሸሽ ሌላ ወሬ መፍጠር ሟቹን እንዳያስታውሰው ከፊቱ ፎቶዎችንና ተያያዥ ነገሮችን ዞር ማድረግ ብቻ፣ ብዙ ማድበስበሻ ነገር ለመፍጠር የሚሞክር ብዙ ሰው አለ። ይህ ሁሉ የጭንቀት መላ የሕፃኑ ጥያቄ ከማብዛትና የበለጠ ከማስጨነቅ ያለፈ ትርጉም የለውም። አንዳንድ ወላጅ ደግሞ ሟች ወደ ሩቅ አገር እንደሄደና እንደሚመለስ አድርጎ በመናገር ለጊዜው ለማረፍ ይሞክራል። ይዋሹኛል ብለው የማያስቡት ሕፃናት ነገሩን ከልብ ይቀበሉትና የመመለሻ ቀን መቁጠር ይጀምራሉ። እማዬ ግን ለምን አትደውልም? አልናፍቃትም እንዴ እያለ ይከፋዋል። አባዬ ግን ለምን ልብሶቹን ሳይዝ ሄደ? በጥያቄ ትረበሻለች። ወዳጄ ምን አለፋ ብዙ ሕፃናት በዚህ ለቅሶን በአግባቡ የሚያስረዳቸው በማጣታቸው ምክንያት የሕይወት ዘመን ቁስል ይሆንባቸዋል። ልክ የሟች ነፍስ ስትወጣ እነርሱ የገደሉ ይመስል ያለምንም ምንም ማብራሪያ ከዚህ ጥፋ ተብለው ይገለላሉ። ብቅ ሲሉ እንኳን አቱ ጠላልኩም እየተባሉ ይጮሁባቸዋል። ብቻ በለቅሶ ወቅት የሕፃናት ያክል የሚሰቃየለም። የለም ለሕፃናት በሚገባቸው ልክ ስለ ሞት መንገር ያስፈልጋል። ምንም ሳያወሳስቡ በግልጽ ቋንቋ መንገር እጅግ ጠቃሚ ነው። ሲነገራቸው ሊያለቅሱ ወይም ዝም ሊሉ ጥያቄያቸውን ደሞ ሊቀጥሉም ይችላሉ። ልክ ትልቅ ሰው በምናናግርበት ትኩረት ቁጭ አርጎ ማስረዳት ያስፈልጋል። ሕፃናትን የሚያሰቃያቸው የሆነውን ነገር አለማወቃቸው ነው። ለቅሶውን መንገር፣ ከዚያም ጊዜ ሰጥቶ የሚሉትን መስማት፣ አብሯቸው ማልቀስና ማዘን፣ ሐዘናቸውን መጋራት፣ እንደ ሌላው ሰው ከሰው ጋር የሐዘኑ ተካፋይ እንዲሆኑ ዕድል መስጠት ያስፈልጋል የሚወዱትን ሰው ካጡ በኋላ የሚኖሩ ለውጦችንም በግልጽ ለሕፃናት መንገር ያስፈልጋል። ካሁን በኋላ አባዬ ትምህርት ቤት አያመጣህም፣ እህትህ ታመጣሃለች ወዘተ እያሉ የለመደው ሲቀርበት የሚሰማውን መሰበር ማስቀረትና ማዘጋጀት ይቻላል። ከዚያ በላይ ደግሞ መጽሐፍ ቅዱሳዊ ማጽናኛዎች ከአዋቂው ሰው በላይ ንጹሕ እምነት ያላቸው ሕፃናትን ያጽናናል። ሌላ የውሸት ታሪክ ከመፍጠር እውነት የሆነውን ቃሉን መንገር ልጆችንም ተናጋሪውንም ነፃ ያወጣል። አንድ አባት ልጁን ያጽናናበትን ቃለ ምልልስ የዚህ ጽሑፍ መዝጊያ አድርገው። አባዬ ማማ ምንሆንሃ ነው? ማማ አርፋለች፣ ሚሚዬ ማለት ሞታለች። ማረፍ ምንድን ነው? ወደ እግዚአብሔር ሄዳለች፣ ወደ እርሱ ወስዷታል ማለት ነው። ለምን ወሰዳት? እኛ ጋር እንድትሆን እንፈልጋለን እኮ ሲያማ ስትሰቃይ ያልነበር ከስቃዩ ላይ ያሳረፋት፣ ወሰዳት። ከእንግዲህ ህመም አይሰማትም፣ ወደ እረፍት ወስዷታል። ግን እኮ አሁን መኝታ ቤት ነው ያለችው፣ አልወጣችም። አሁን መኝታ ቤት ያለው ስጋዋ ነው፣ ነፍሷ ግን ወደ እግዚአብሔር ሄደዋል። ስጋዋስ ስጋዋን ደግሞ ስለምንወዳት በክብር በሳጥን አድርገን ቤተ ክርስቲያን እናሳርፈዋለን። በቃ ከዚህ በኋላ ማየን አናገኛትም፣ አናያትም። እናያታለን ። ሁላችንም እንደርሷ እርሷ ወደ እግዚአብሔር እንሄዳለን። ክርስቶስ ሲመጣ የሞቱ ሁሉ ይነሳሉ። ያን ጊዜ እናያታለን። ክርስቶስ ግን ቶሎ ቢመጣ ጥሩ ነው አይደል? አዎ፣ ቢመጣ ጥሩ ነው የሚጣዬ አባቢ። ታዲያ ለምን ታለቅሳለ? እማዬ እኮ ወደ እግዚአብሔር እንሄደችው። ስለምትናፍቀኝ ነው የማለቅሰው ስለምትናፍቀኝ፣ ለዛ ነው ልጄ። አይዞ እኔንም ትናፍቀኛለች እኮ አባቷን በሕፃን እጇ አቀፈችው። ይህን የሚመሰክር አዎን፣ በቶሎ እመጣለሁ ይላል። አሚን፣ ጌታዬ ኢየሱስ ክርስቶስ ሆይ ቶሎና ራእይ 22 ቁጥር 20 ጥቅምት 10 2013 ዓ ም